ጭማሪ ማድረጋቸውን እንግዲህ በዚህ ሰዓት ተመልክተናል። በተለይ ከሰሞኑ በዚህ አንድ ሁለት ሶስት አራት ቀናት ውስጥ ያን ያክል ጭማሪ ባይባልም ከአንድ ብርና ከሁለት ብር በላይ ጭማሪ ታይቶ ባይታወቅም በዛሬው እለት ግን እጅግ በሚገርም ሁኔታ ጭማሪ አድርገዋል የቶቹ ሀገራቶች ጨመሩ የሚሉትን ሙሉ የአስራ ስድስት ሀገራትን መረጃ በጧቱ ይዘንላችሁ መጥተናል ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን ከሰሞኑ እንግዲህ የአሜሪካ ዶላር እጅግ በሚገርም ሁኔታ በአንድ አይነት አዙሪት ውስጥ የነበረ ቢሆንም በዛሬው ውለት በዚህ ሰዓት በዚህ ደቂቃ አንድ የአሜሪካ ዶላር 164 ብር ከ39 ሳንቲም ሲመነዘር 100 የአሜሪካ ዶላር 16439 የኢትዮጵያ ብር ሲመነዘር እንደሚውልና ትላንትና ከነበረበት እንግዲህ በአንድ ቀን ባልሞላ ጊዜ ውስጥ የሁለት ብር ከአስር አካባቢ ጭማሪ አድርጓል ማለት ነው። ሌላው እንግዲህ የካናዳ ዶላር ነው። በዛሬው ውለት አንድ የካናዳ ዶላርን ስንመለከት 119 ብር ከ66 ሳንቲም ሲመነዘር 100 የካናዳ ዶላር 11966 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ከዛ በፊት ክቡራን የቻናላችን ቤተሰቦች ሰዎች ብዙዎቻችሁ እንግዲህ አዲስ የገባችሁ ይመስለኛል። በተደጋጋሚ የምታነሱት ኮመንት አለ። እኛ እናንተ የሚገዙበት ሳይሆን እነሱ የሚሸጡበትን ነው እንግዲህ ዌብሳይቱ ግልጽ አድርጎ ያስቀመጠውን ላይቭ ተከታትለን መረጃን እንደመረጃ ወደ እናንተ የምናደርሰው። ስለዚህ ይህንን ከግንዛቤ ውስጥ ማስገባት ይኖርባችኋል። የተጻፈውን አንብበን ነው ወደ እናንተ የምናደርሰው ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 205 ብር 44 ሳንቲም ሲመነዘር 100 የስዊስ ፍራንክ 20544 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 23 ብር ከ60 ሳንቲም ሲመነዘር አንድ መቶ የቻይና ዩዋን 2360 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 192 ብር ከ10 ሳንቲም ሲመነዘር፣ አንድ መቶ ዩሮ 19210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬው ዕለት እንግዲህ የኳተር ሪያል መረጃ በትላንትናው ዕለት ስላደረሰን በዛሬው ዕለት መረጃው የለንም። ኳተርን አካባቢው ያላቸው የቻናሌ ቤተሰቦች በዛሬው ዕለት በስንት ሲመነዘሩ ዋለ የሚለውን ኮመንት ላይ እንደ ወትሮ አስነብቡን እያልን በዛሬው ዕለት አንድ የሳውድ ሪያልን ስንመለከት 43 ብር 59 ሳንቲም ሲመነዘር 100 የሳውድ ሪያል 4359 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 44 ብር ከ80 ሳንቲም ሲመነዘር 100 የዱባይ ድርሃም 4480 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊን ስንመለከት 222 ብር ከ69 ሳንቲም ሲመነዘር 100 ፓውንድ ስተርሊን 22269 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 535 ብር ከ94 ሳንቲም ሲመነዘር 100 የኩዌት ዲናር 53590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 108 ብር ከ70 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10870 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬው ሁለት አንድ የባህሪን ዲናርን ስንመለከት 433 ብር ከ50 ሳንቲም ሲመነዘር 100 የባህሪን ዲናር 43ሺህ 350 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ዕለት አንድ የጆርዳን ዲናር 229 ብር ከ93 ሳንቲም ሲመነዘር 100 የጆርዳን ዲናር 22993 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ዕለት አንድ ኦማር ሪያልን ስንመለከት 425 ብር ከ75 ሳንቲም ሲመነዘር አንድ መቶ የኦማር ሪያል 42575 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊድን ክሮን ነው። በዛሬው ዕለት አንድ የስዊድን ክሮን 16 ብር ከ99 ሳንቲም ሲመነዘር አንድ መቶ የስዊድን ክሮን 1699 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 48 ብር ከ48 ሳንቲም ሲመነዘር አንድ 100 የእስራኤል ሽቅል 4848 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢጅፕሽያን ፓውንድ ነው። በዛሬው ዕለት አንድ የኢጅፕሽያን ፓውንድ 4 ብር ከ15 ሳንቲም ሲመነዘር፣ 100 የኢጅፕሽያን ፓውንድ 415 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቱርኮች ሊሬ ነው። በዛሬው ዕለት አንድ የቱርክ ሊ 3 ብር ከ85 ሳንቲም ሲመነዘር፣ 100 የቱርክ ሊ 385 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን ወደ እናንተ አድርሰናል ማለት ነው። እንግዲህ በዛሬው ዕለት የባንክ የምንዛሬ መረጃ ከእጅ ስላልገባ የሐዋላ የምንዛሬ ዋጋን እንግዲህ ተከታትለን መረጃውን ወደ እናንተ አድርሰናል። በተለይ የሐዋላ ምንዛሬ በጨመረ ቁጥር በሀገራችን ኢኮኖሚ ላይ ከፍተኛ የሆነ አሉታዊ አስተዋጽኦ አለው። እንግዲህ ይህ ሐዋላ እንዲጠፋ ሁላችንም ጸሎታችን ዱዓችሁ አይለይን እያልን ለዛሬ ያቀረብኩላችሁ መረጃዬን ይመስላል። ቪዲዮን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን ድረስ አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉት እያልኩኝ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ረህመቱላህ።